የሚያስቀምጠው ነገር ራ ትክክለኛል። ሴት ልጅ ብትሰተር አሪፍ፣ ያን ያክል የወጣንትን ይሄ እርድና ምናምን አይደለም፣ በጣም እስ የበዛውን ነገር ነው እያልኩ ያሉት። እንዲዚህ ጡታችሁን እንትነ ጫፋ ብቻ ስቀር ገልብታችሁን ለምን አታሳዩት? ላበትሽ የዋለበት ነጭ ሆኖ እየታየ ጡትሽና የጡትሽ መገናኛ፣ ይሄ የቂጥሽ ክፍት በሩ እየታየ አንዳንዶች፣ ይሄ እንትን እኮ ጸጉሮ የተነሳበት ሜዳው የነበረበት ጠቁሮ ጥቁር ብረት መስሎ ይታየ፣ ፓንት ለብሰው ዋና ውስጥ ፈረንጆች የሚያደርጉትን ነገር እናንተ እናድርግ ብላቸው አትጋጋጡ። እኛ አግባባዊ በሆነ ስንፈጠርም በአግባቡ እንድንለብስበት ነው ሰውነታቸው የተሰጠው። ከዛ ከወንድ ደግሞ ምን ትጠላለህ፣ እንደዚህ ፎቶ ለመነሳት ሰልፊ ይዞ እንደ ሴት ተቁላልቶ ምናምን ለብሶ ቅባት ተቀብቶ ፊሊተር ሁሉ አድርጎ የሚገባው እንዳለ እያልኩሽ እኮ ይሄንን በቀይጢ ግንባሩ እንትየዋለሽ። ሴቶች አስተካክሉ እንጂ ለሴት ልጅ እንደዚህ አይነት ነገር አይፈቀድም። ፊልተር አድርጎ ቅባት ተነስንሶ ሆን ብሎ አንቺ ቤቱ ላይ አውልቆ ሊተኛ እንዴት ነው ቲክታክ ላይ ለመግባት? ማታ ቤትሽ ገብተሽ ልተኝ ነው ቲክታክ ላይ ለመግባት በባዝሊን ፀጉርሽን አስተሽ ካሜራ ደቅነሽ ለብሰሽ አዲስ ልብስ አውጥተሽ ለብሰሽ ተበጃጅተሽ ካሜራ ፊት ለፊት ገብቶ፣ ወንድ ልጅ እንደ ከንፈሩ ፀጉሩ ማበጃጅት እንደ ሴት፣ ይሄ እኔ እንትን ምንም ባልወጣም ከወንድ ልጅ አይጠበቅም። ወንድ ልጅ ጎርደፍደፍ ብሎ ሲመጣ ነው በቃ። እንትን እንደዚህ እንትን ልባም ሴት አትፈልግም። ይሄ ሴታ ሴት ብላ ነው የምታለው። ሴቶች ግን አስተካክሉ። በተለይ ይሄ ፀጉር የምትደርቡት በሽታ ያስይዛችኋል። የእውነት በሽታ ነው የሚያስይዛችሁ። አንቺ አሁን ፀጉር ያን እዚህ ላይ ሲለጠፍ የሆነ ሻሽ አሁን አድርግሽ ስንት ቀን ትቆያለሽ? አራት ቀን ትቆያለሽ። ሻሹን ከጠዋት እስከ ማታ ሳትፈሸው አራት ቀን ትቆያለሽ። ሁለት ደቂቃ አልችልም እንዴ ሻሽ ማድረግ አልወደም። ሲጀመር ቲማኔር ተሳፍቼ አላቅም ስለዚህ ማንዌር ማለት እኮ ከሻሽ የበለጠ በጣም ሙቀት ያለው የተደራረበ ጸጉር እኮ ነው። አስበሻል። እሺ፣ ስለ ጥፍር፣ ጥፍራቸው ለሚሰኩ ሴቶችስ፣ ጥፍር ላይ ጥፍር የምትሰካ ሴት ሙሉ በሙሉ በህይወቷ የሞተች ሴት ናት። የሞተች ሴት ናት። ምልሽ ሴት ልጅ ብዙ የምታጸዳቸው የራሷ እንትኖች አሉ። ስራዋ ሙሉ በሙሉ ጽዳያት ላይ እጇ ላይ ነው ጽዳያቷ ያንን ጥፍር አንከርፍፋ እውነት በስርዓት ብልቷል ልታጸዳያ ነው። እውነት እንነጋገር። ከዛስ እስከተጸዳ በኋላስ እዛ ላይ የሚቀር ነገር የለም እውነት እንትን፣ የተለያዩ የእናንተ የሆነ የራሳቸው የሆነ አይመግለጽም ባልፈለግ፣ የሴት ልጅ ብዙ ነገር አላት። እነዛ እነዛን ነገሮች እንዴት አድርጋ ነው እንክብካቤ የምታደርገው? ከዛስ በኋላ ያን ጥፍር አንድ ወር ሙሉ ተሸክመው ምግብ ሰርታ ልታበላው ነው። ሌላ ጉርሻ እንደዚህ አንስታ ልታጎርሰው ነው። ሴቱንሽ አሁን ምንም እኔ ልዕልት ነኝ፣ እኔ ንግስት ነኝ፣ እኔ ችንችስት ነኝ፣ የባለ ሀብት ሚስቱኝ ስራሽ ደረገ በእጅሽ አይደለም ትበይ። በማንኪያ ነው የምበላ፣ በሹካ ነው የምበላ እንበልሽ። አይ ዘመናዊነት። እሺ እሱ ይሁን። ግን አንቺ ሴትንሽ ሰውነትሽን በምንድን ነው የምትታጠቢ? ትንሽ ጥፍር እኮ ትንሽ ብቅ ካለ ጥፍርህን ቁረጥ እንጂ ይባላል እኮ በብሩሽ በብሩሽ! እንዴት እንዴ! ውለታለ ሙሙም በብሩሽ መጣጣም ተጀመረ። አስገባያት እች፣ ኧረ ተው። ሰምቻለሁ የሆነ ጊዜ ስሟን ሚንሽን አላረግም፣ አንድ ቲክቶክ። እኔም ሰምቻለሁ ይህን ነገር። አንቺ አመጣሽልኝ።

ማለት ያ ፓርታችሁ በጣም ሴንስቲቭ ነው፣ ግን እንዴት በብሩሻ ምናሽኒ እኔ ቅርጠ ብሩሹን ውስጥ አስገብቶ ሊፈትጉትልይህ የነገር ላይ እኮ መነጋገር ስላለብን እኮ ነው። እኔ በጣም እንደዚህ አይነት ነገር የምጠቀም ሰው አይደለም። እሺ፣ አንቺ ከጣታቸው በላይ እኮ ጥፍራቸው ይረዝማል። ማይ ምን እሺ፣ አንቺ ምሳሌ እኔ ወንድ ልጅ ነሽ አንቺ፣ እንበል ጓደኛሽ ምንም ሚስትሽም ትሁን አብራሽ ምትኖር ጥፍሯ በዛ ልክ፣ እንግዲህ ያን ረጃጅም ጥፍር አይተሻል። ያን ጥፍር አድርጋ እውነት ምግብ ሰርታ ብትሰጥሽ ታምኒበታለሽ? ግላባ አርጋ ከሰራች እንዴት ብሎ እዛ ጥፍር ውስጥ ግላብ እንዴት ብሎ ይገባ? ይበሰዋል እኮ ምንድን ነው የምት አሁን ዛ አርጋ መክተፊያ ምናምን ስታነሳ ራሱ ቆርጦት ይወጣል። ጥፍራቸውን በብሩሽ ያጸዱታል ለማለት በብሩሽ ምግብ። ለምሳሌ አሁን ምግብ የሚሰሩ ሴቶች ከሆኑ እኛውን እኔ ምግብ ነው የምሰራው ምናምን። ሴትዮዋ ጥፍሯ የተሰራ ነው ምናምን፣ ምክንያቱም ምግብ አትሰራም። ለመብላት ብቻ ነው እጇ የምትጠቀሙ ጥፍር ግን አላት ይሄ ህይወታችሁ በጣም የተደላደለ ምናምን ስትሆኑ ኩሽና ማትገቡ ሽንኩርት ማትከትፉ የልጆች እቃ ምግብ ምናም የሚበሉበትን ነገር ማትነኩ ከሆነ ሰራተኛ ካላችሁ ይሁን ማግኘት ይችላሉ። ግን ከዛ ልክ ከበሉ በኋላ ሙቆ አስገብተው ጣታቸውን ማንፈፈይታጠባሉ። እነሱ እንደገ እንደ አዲስ ማለት ነው፣ በቃ እንደ ማንኛውም ነገር ሊታጠቡ ይችላል። ከዚህ ሁሉ ነገር ቢቀርስ የጥፍሩ ጌጡ ምንድን ነው ነው ጥያቄ። እነሱ ይንገሩ። ንድ ጊዜ ሴቶቹ ፍላጎት ካላቸው የፈለጉትን ፀጉር። በተለይ አሁን ተበክሏል እኮ ሐበሻው አሁን እንዳለ አሪፍ ፀጉር ያላቸው ቆራጣ ፀጉር ያላቸው ስለምን የሚያሳፍር ፍሪዝ አርገሽ ብትወጪ ይሻላል፣ የሞተ የህንድ ፀጉር ለጥፈሽ በግበግ እየሸተ እስኪ ከመሄድ አንተ ዩማኒሮ ይበግል እንዴ? እንዲች ሲሞቱ እኮ እዛ ተቆርጦ ተተኩሶ የሙታን ፀጉር እኮ ነው የሚለጥፉት። ያ እሱ እንደሆነ ቃሉ ግን አይቀፋችሁም? ሰው ፀጉር የሙታን ፀጉር ፀጉር ተሸክማችሁ ስትሄዱ ከሞተ ሰው ላይ ልብስ አውጥቶ እንደመልበስ ማለት ነው። ሰውየውን እያወቃችሁ ከሞተ ሰው ላይ ከዛ ትሰፉታላችሁ እንደራሳችሁ። ራሳችሁ ደግሞ ወደኋላ ስታረጉት እኔ እንዴት እንደማፈርባል ያደረጉታል። የሆነ ፀጉር ሲበዛም ፀጉርሽን ብለቂ ወደፊት ይመጣብሻል። ምን እንትን እንዲህ በተን ወዝወዝ የሆነ ለመጨፈር ሲሄዱ የሆነ ነገር ሲያደርጉ፣ እኔ ቲክቶክ እኮ የማያሳየን ነገር የለም እኮ። ግን እኔ እንዳልከው ይሄ የሚፈልገው የሚያደርጉት ነው። ግን በጣም ሚጨርቀልከውር ጉልበት ሽመር እኔ አገባኝ። ግን ይህ ፀጉር አድርጋችሁ የምትሄዱ ሴት በጣም ይደብረል። ጡት መያዣ ማያደረጉ ሰዎች ጡት መያዣ በጣም ክፍት የሆነ ልብስ ለብሰው ግን ጡት መያዣ አያደረጉ። አሁን ሶሻል ሚዲያ ላይ የምናያቸው ሰዎች አሉ። ምንም በቅድም እኮ ነገርኩሽ እኮ ቅድም ጡት ማስያዣ ምናምን እሱ የእናንተ እንደዚህ ክፍትፍት ብሎ እንትን ያለበት የቆየበት ላበቱ ያስታውቃል አልኩሽ። ቀልጦ እኮ እዛ እንደ እንትን የእናንተ ላበት ደግሞ ከባድ እንደ ብረት እዛው ተቀልጦ፣ የእኛ ላበት ይወርዳል እንደሆነ የእናንተ ግን እዛው ተጋግሮ ነው። ለምን መስለኝ ይሄ ሜካፕ ምናምን ስለምትቀቡ ሰውነታችሁን ቅባት ቅባት ነገር ስለምትቀቡ። እዛው በጎን በኩል ጡቷን እኮ በመሀል ገባ እያለች አሸት ያደርጋሉ። ደበቅ እያሉ እዚህ ጡታቸው መካከል አሸት አድርገው ያወርዱታል። አይ ጌታዬ፣ ዛሬ አጃድኩት ሰውዬ። ቢያንስ የሆ ሀመሮች ጡታቸውን ጡት መያዣ ባያደረጉ ከላይ ባይለብሱ ጡታቸው ቀጥ ቀጥ ያለ ነው። በጣም ነው የሚያምረው። አይደለም። እነዚህ ግን ነው እ እኔ አሁን አንድ ጥያቄ አለኝ። ብትለብሽበትስ ምን ችግር አለ? አግባብ ያለው ቢያንስ ጥብቅ ሊያደረግሽ ይችላል። እስከ ዝቅ ትንሽ አድርገሽ ያን ያክልን ባታሳይ። አሁን እኮ ጡት ማስያዣ ብቻ አድርገው የሆነ የሚታሰር ነገር አለ፣ ልክ እንደ ጡት ማስያዣ ወደኋላ። ዛሬ ሴቶች ጋር ታጣይ ነው። ጡት ላይ የሚለጠፋለ፣ የጡታችን ጫፍ ላይ የሚለጠፋለ እኮ እንደዚህ እንትን ለጠፋ አድርጎ ሆዷ ይታያል፣ ሙሉ በሙሉ ሆዳቸው እኮ እስከ እንትን ጭገራቸው መባቀያ ድረስ ይታያል። ጆከር እሺ፣ እኔ ለአንቺ እኔ አንድ ጥያቄ ልጠይቅሽ። ይሄ ቂጡ ቂጥ ጨርሶ የሆነ ሰንጠቅ ሰንጠቅ ያለ ነገር አለው አለ። ቂጡ ስገዋል እኮ ወይም የቂጥ ከታች ከላይ ስትሄጂ ታች ላይ የሆነ መስመር መስመር አለው የቂጡ መጨረሻ እዛችን ድረስ ለብሶ የሚሄዱት ሴቶች እንዴት ብለው ነው የሚቀመጡት? የምሬ ነው። ሲሄዱ እኮ ከኋላ ይታያል። ይሄ እንትኑ ይሄ የቂጡ መጨረሻ በቃ የሚለው ድንበሩ ይታያል። እንደዛ እንደዛ ሆነ ሰው መካከል ሄደ፣ እንዴት ብለው ነው የሚቀመጡ እኔ እንደዛውውድቅባት መንገድ ላይ እንዲ ልታነሰው ነው እቃ መውደቅ አለመውደቅ፣ ፓንት ሊኖር ይችላል፣ ግን ከፓንት ቀጥሎ ያለ እኛ በተፈጥሮችን ሀበሻ ተቋቁሮ በብዛት ከዛ ደግሞ ፀጉር ይበዛባቸዋል። ያ ነገር አይታይም ወይ እነ ይመልሱልን። ለብሻ አላቅም አይተሻቃለሁ። በጣም ነው የምሳቀቀው ለእነሱ። በጣም የምሳቀቅላቸው በቃ የሆነ በገዛጃቸውን ብርታቸውን የሚያሳይ ነገር ለብሰው ይወጡና ልክ መኪና ውስጥ የሆነ ታክሲ ውስጥ ምናምን ዝቅ ለማድረግ ለመሸፈን ምናምን ሲሞክሩ በጣም ነው የምሳቀቀው ለእነሱ። አጭር ነገር ለብሰው ቁጭ ይሉና ከዛ በኋላ የሆነ ነገራቸውን ለመሸፈን ምናምን ይሞክራሉ። ከአጭር ነገር ለብሰው ሲጨነቁ ብዙዎችን አይቻለሁ። ግን እኔ አጭር ነገር ከሚለብሱ ሴቶች አሉ መሀል አይደለም። አጭር ነገር አለብስ ገባህ። እንደዛ ለሚለብሱ ሴቶች ግን የራሴሽ መኪና ኖሮች ወይ የራሴ መኪና አጭር ነገር ብለብስ ምንም ችግር የለው። ይሄ ፐብሊክ ላይ ባስ ምናምን ለመጠቀም እንደዚያ አይነት አለባበስ የሚለብሱ ሴቶች እኔ ተሳቀው ነው የሚሞቱት፣ እነሱ ለእነሱ ነው የምልህ። እኔ ግን አንቺ ግን እንደ አበሻነታችን ይህ ነገር እስከ ጉልበትሽ ቢያንስ ከጉልበትሽ በላይ የሆነ ነገር አላለ፣ መካከለኛ የሆነው ነገሮች በቃ ከሁሉም ከደረትሽም ከእግርሽም አካባቢ ላይ መካከለኛ የሆነው ለአንቺ ውበትሽን የሚሰጥ ነገር፣ አንቺነትሽን የሚጠብቅ ነገር በቃ